ሰላም ጣና እስጥልን የተከበራችሁና የተወደዳችሁ ባለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ላይ ድረሳችሁ እያልን የጥቅምት 17 ቀን 2018 ዓመተ ምሕረት የጣና ቴሌቪዥን የአመሻሽ ዜናዎቻችን ይዘንላችሁ ቀርበናል እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከባህር ዳር በቅርብ ርቀት የሚደረጉ የፋኖ ተጋድሎዎች በድል ታጅበው ቀጥለዋል። ከባሕር ዳር ጎንደር የሚወስደው ዋናው የፌዴራል መንገድ የተዘጋበት ከሃያ በላይ የብልጽግና ሰራዊት ከጥቅም ውጭ የሆነበትና የአማራ ክልል ርዕሰ መስተዳደር የጸጥታ መዋቅራቸውን አስቸኳይ ስብሰባ የጠሩበት የዕለቱ ተጋድሎ ምን ይመስላል፣ የሚለውን በቀዳሚነት የምንነግራችሁ ዜናችን ነው። ባህር ዳር ዛሬ ውጥረት ላይ ውላለች። በከተማ አዋሳይ ቦታ ላይ የሚገኘው የባዲኑ ፖሊስ ኮሚሽን ዋናው መስሪያ ቤት ከፍተኛ ውጥረት ተሞልቶበት ውሏል። የሚስጥራዊ ስብሰባ አጀንዳ መረጃው ደርሶናል ይደመጣል። የአማራ ፋኖ ሸዋ ላይ የሚያደርገውን የተቀናጀ ውጊያ ዛሬ አጠናክሮ ቀጥሏል። በአምስት የውጊያ ግንባሮች ተጋርሎ እያደረገ የዋለው አፋር ሸዋ ጠቅላይ ላይ ግዛት እዝ በብልጽግናው የኮማንዶ ሰራዊት ላይ የወሰደው እርምጃ ዝርዝሩ ለጣና ቴሌቪዥን ደርሶታል። ሙሉን እናስደምጣችኋለን የፋኖ ሰራዊት ግንባታውን አጠናክሮ ቀጥሏል። በአማራዊ ሰነልቦናና ልቦናና በወታደር ዲሲፕሊን እየሰለጠኑ የሚመረቁት የፋኖ ታጋዮች ቁጥራቸው በየቀኑ እየጨመረ ነው። ጎንደር ላይ የሆነውን ዝርዝር መረጃ በዜናችን አሰናድተነዋል። የፋኖ መሪውም መልእክቱን አድርሶናል። ተሰሙታላችሁ። ጎድና ነውር መገለጫው የሆነው የብልጽግና አገዛዝ ዓለም አቀፉን ዘፋኝ አግቶታል። በአገር ቤት የለመደውን እገታ ደቡብ አፍሪካዊውን ድምፃዊ በማገት የእገታ ነውሩን አህጉር አቀፍ አድርጎታል የ ኦህዴድ ብልጽግና ድርጅት ዳፋው በደቡብ አፍሪካ ለሚኖሩ ኢትዮጵያውያንም እንዳይተርፍ ተሰግቷል። ሙሉ መረጃውን በዜናችን ሰሙታላችሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዘን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ ባህርዳር አቅራቢያ ድል ተቀዳጀ የአማራ ፋኖ ከአማራ ክልል መዲና ባህርዳር ቅርብ ርቀት ታላቅ ድል መቀዳጀቱን አስታወቀ ተጋድሎን ያደረገው ደግሞ የአመራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዝም የጀር አንደኛ ኮር ጣና ገላውዲዮስ ክፍለ ጦር ነው የጣና ገላውዲዮስ ክፍለ ጦር በደባይ ጎንደር ዞን ደራ አውራጃ ባደረገው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ጉዳት መድረሱን ገልጾ ዛሬ በጠዋቱ በሁለት አቅጣጫ ፋኖን ከበባ ውስጥ ለማስገባት በወጣው የብልጽግና መከላከያ ላይ በተጣለ ድንገተኛ የደፈጣ ጥቃት በርካታ ያገዛዙ ወታደሮች ሞትና ቁስለኛ መሆናቸው ታውቋል። አፋባህር ደጃዝማች በላይ ዘለቀ ዘጣና ገላውዲዮስ ክፍለ ጦር በጧቱ የጣለው የደፈጣ ጥቃት ወደ መደበኛ ውጊያ ተቀይሮ ከፍተኛ ትንቅንቅ ሲያደርግ ውሏል ሲሉ የጣና ቴሌቪዥን ምንጮች ተናግረዋል። በኮሩ የጣና ገላዶስ ክፍለ ጦርና ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦሮች በቅንጅት ከብልጽግናው ሰባ ሰባተኛ ክፍለ ጦር ጋር የተፋለሙበት የውጊያ ቁጥሩ በውል ያልታወቀና ባዝ ያልተገለጸ የአገዛዙ ሰራዊት እርምጃ ተወስዶበታል። ከ10 በላይ የብልጽግናው ሰራዊት ቁስለኛ ወደ አርብ ገበያ ጤና ጣቢያ መግባታቸውን የአይን እማኞቹ ለጣና ቴሌቪዥን አስታውቀዋል። ከቁስለኞቹ መካከል የማረግ ልብስ የለበሱ አመራሮችም አሉበት ያሉት የአይን እማኞቹ ጤና ጣቢያው ተዘግቶ በመከላከያዎች መሞላቱንም አስታውቀዋል። ከአርብ ገበያ ተነስቶ ፋኖን ለማፈን ሳህና ወደምትባል ስፍራ ሲያቀና የነበረው ያገዛው ሰራዊት መንገድ ላይ በጠዋቱ ብርቱ ምት ገጥሞት ሞትና ቁስለኛውን እንኳን ሰብስቦ ለመመለስ ተስኖታል ሲሉ የዕለቱን የተጋድሎ በዝርዝር ገልጸዋል። ተጋድሎው የተካሄደው ከባህር ዳር ከተማ በቅርብ ርቀት መሆኑን ተከትሎ ብልጽግና ከፍተኛ ሰራዊት ካከማቸበት መኮር ግቢ ሰራዊት መንቀሳቀሱን የገለጹት የጣናት ቴሌቪዥን ምንጮች ርዕሰ መስተዳደሩን የክልሉን የጸጥታ መዋቅር መሰብሰባቸውን ተናግረዋል። በተያዘ ዜና በዚሁ ደባይ ጎንደር ዞን በርካታ ኃይሉ የተመታበትና ቀሪው ሰራዊት ከባለስልጣናት አጃቢስ ከሚሊሻ አመራሮቹ ሙሉ በሙሉ ፈርሰው ፋኖን የተቀላቀሉበት ስቴ ወረዳ ከደብረ ታቦር በከባድ መሳሪያ አጅቦ ያስገባውን ኃይል ወደ ፋኖ ቀጠና ለዘመቻ መላኩን የጣናት ቴሌቪዥን ምንጮች ገልጸዋል። ከደብረ ታቦር ከተማ ወደ ስቴ ወረዳ የተላከው የብልጽግናው ሰራዊት ተወርደው በቅርብ ርቀት ሾለከትና ምክሬ ላይ በፋኖ በተደረገበት ፀረ ማጥቃት ወደ መጣበት እንዲመለስ መደረጉን ምንጮቻችን ጨምረው ተናግረዋል። የወረዳው የፖለቲካ አመራርና የብልጽግና የመከላከያ አዛዦች ባደረጉት አስቸኳይ ስብሰባ የወረዳው አመራሮች ለመከላከያ አዛዦች አካባቢውን ካላጽዳችሁልን ለህይወታችን እንሰጋለን በማለታቸው ዘመቻው እንደተጀመረ የነገሩን የመረጃ ምንጮቻችን፣ ወደ ወረዳው የገባው የብልጽግናው ጦር ግን ራሱን እንኳን መከላከል ሳይችል ቀርቷል። ይህ ኃይል ከፋኖ ጋር በስነ ልቦናም ሆነ ነው ያቅሙ፣ ፍጹም የማይገናኝ ነው ሲሉ ገልጸዋል። ፋኖ ተጉለት ላይ በኮማንዶ ጦሩ ላይ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ማመድ ቢሆነ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር በሸዋ ጠቅላይ ግዛት ተጉለት አውራጃ ላይ ያገዛዙን ኮማንዶ ሰራዊት ከፍተኛ ኪሳራ አድርሶበታል። በዛሬ ዕለት የብልጽግናው ሰራዊት በሸዋ ጠቅላይ ግዛት በተጉለት አውራጃ ሞጃ እና ወደራ ወረዳ የሸዋ ጠቅላይ ግዛት ህዝን ለመክበብ እንቅስቃሴ ያደረገ ሲሆን መረጃው ቀድሞ የደረሳቸው አናብስቶቹ የማመድ ቢሆነ ኮር የደጃዝማች ተሰማ እርገጤ ክፍለ ጦር የአራተኛ ሻለቃ ፋኖች ከሌሊቱ አስር ሰዓት ላይ ቀድመው ገዢ ቦታዎችን በመያዝ ተገዶ የገባውንና የሚዋጋበትን ዓላማ የማያውቀውን የአገዛዙን ኮማንዶ ጦር በአፈሙዛቸው አቀባበል አድርገው ሞትና ቆስለኛ አድርገው ወደ መጣበት መልሰውታል። የማህመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ ለከበባ የመጣው የብልጽግና ጦር በጀግኖቹ ክንድና ባስተማማኝ ውስጥ የመረጃ ምንጮች መሰረት የጠላትን ሰራዊት ሁለት መኪና አስከሬንና ቆስለኛ ጭኖ ወደ ሰላ ድንጋይ ከተማ መልሰናዋል ብሏል። የአፋድ ሸዋ ጠቅላይ ግዛት ህዝብ የማመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል አክሎም በኮሩ የመረጃ መረብ አማካኝነት በጠላት ውስጥ ያሉት የውስጥ አርበኞች የጠላትን የዕለት ከዕለት ወታደራዊና ፖለቲካዊ እንቅስቃሴ ቀድሞ በማወቅ በአገዛዙ ላይ የውጊያ የበላይነት እየወሰደ ይገኛል። አገዛዙም በየቀጠናው እርስ በርሱ በከፍተኛ ሁኔታ ያለመተማመን ውስጥ በመግባት ቀውስ ገጥሞታል ብሏል። ይህ በእንዲህ እንዳለ አፋድ ሸዋ ጠቅላይ ግዛት ህዝብ በትናንትናው ዕለትም በተመሳሳይ በሸዋ ጠቅላይ ግዛት አንኮ በር አውራጃ የአድማ ብተና ኃይል ላይ እርምጃ መውሰዱ ይታወሳል። የሸዋ ጠቅላይ ግዛት ዝ የማመድ ቢሆን ኮር የጣይቶ ክፍለ ጦር የሶስተኛ ሻለቃ ቃኞች በሸዋ ጠቅላይ ግዛት በተጉለት አውራጃ አንኮበር ወረዳ አልዩ አምባ ከተማ ዙሪያ የሰፈረውን የብልጽግናን ሰራዊት በርካታ አድማ ብተና ሰራዊትን እርምጃ እንደወሰደባቸው የኮር ሚዲያና ኮሚኒኬሽን ክፍል አክሎ ገልጿል። የኮር ሚዲያና ኮሚኒኬሽን ክፍል አክሎም በትናንትናው ዕለት የጠላትን የውስጥ መረጃ በማጥናትና ሰርጎ በመግባት በወሰዱት እርምጃ ከአራት በላይ አድማ ብተና እርምጃ ሲወሰድበት ከስድስት በላይ ቆስለኛ ተደርጓል ብሏል። የዕለቱን ተጋድሎ አስመልክቶ የማመድ ቢሆነይ ኮር ሚዲያና ኮሚኒኬሽን የዕለቱን ተጋድሎ ዝርዝር መረጃ ሲገልጽም በአገዛዙ ወንበር ጠባቂ ኮማንዶ፣ አየር ወለድ እንዲሁም የሚልሻና የአድማ ብተና ኃይል የሸዋ ጠቅላይ ግዛት እዝ ጀግኖች በቀጠናው በሚወስዱት እርምጃና በጠላት ላይ ሰርገው ባስገቡት የማመድ ቢሆነይ ኮር የመረጃና ደህንነት መረብ አገዛዙን ከፍተኛ ስጋት ውስጥ በመክተት ጠላት እርስ በርሱ እንዳይተማመን በመስራት በጠላት ላይ ከፍተኛ የሆነ የፖለቲካም የውጊያም ኪሳራ እያደረሱበት ነው በማለት የጣይቱን ክፍለ ጦር የተጋሩ መረጃ አጋርቷል። የባህር ዳሩ ሚስጥራዊ ስብሰባ ጥብቅ መረጃ። የአማራ ሕዝብ የሉና ትግል ወደ ላቀ ምዕራፍ መሸጋገሩን ተከትሎ ጫና የበዛበት የባዲን አስተዳደር ዛሬ በባህር ዳር ፖሊስ ኮሚሽን አዳራሽ ውስጥ ጥብቅ ስብሰባ አካሂዷል። ከፍተኛ ጥበቃ በተደረገበትና የትኛውም የስብሰባው ተሳታፊዎች ስልክ፣ ሰዓት፣ ወታደራዊ ኮፍያ፣ ማስታወሻ ደብተርና ማንኛውንም ቁሳቁስ ይዘው እንዳይገቡ የተከለከለ እጅግ ሚስጥራዊ ስብሰባ እንደነበር የጣና ቴሌቪዥን ምንጮች ገልጸዋል። በባህር ዳር ከተማ ቀበሌ 16 በሚገኘው ፖሊስ ኮሚሽን መስሪያ ቤት ከጠዋቱ 12 ሰዓት ጀምሮ ላልታወቀ ቀን ዝግ ስብሰባ እያካሄዱ ነው የሚሉት ምንጮቻችን ስብሰባ ውጥረት የነገሰበት ነበር። በተለይም ከሆስፒታልና ከገጠር መንገድ ወደ ጊዮርጊስ የሚሄዱ አሽከርካሪዎች መንገድ እንዲቀይሩ የተከለከሉበት፣ ባጃጆች በፍጹም ማለፍ እንዳይችሉ የተደረገበት በከፍተኛ ጥበቃ የሚካሄድ ስብሰባ ነው ብለዋል። አጠቃላይ በዚህ ሰዓት ባህር ዳር ከተማ ከፍተኛ ውጥረት ነግሶባታል የሚሉት የጣና ቴሌቪዥን ምንጮች በዚህ ሰዓት ከተማዋ ከፍተኛ የሰራዊት ስምሪት የተበተነባት መሆኑን ባለፈ የሰዎች እንቅስቃሴ የተገደበበት መሆኑን ምንጮቻችን አክለው ገልጸዋል። ዛሬ በባህር ዳር እየተካሄደ ያለውን የፖሊስ ኮሚሽን አዳራሽ ስብሰባ ሚስጥር ሲገልጹም በባህር ዳር ከተማ የሚገኙ መከላከያ፣ አድማ ብተና፣ ፖሊስና ሌሎችንም የጸጥታ ኃይሎች በማውጣጣት ብር ሸለቆ ያሉ ሰልጣኞችን ወደ ሁሉም የአማራ ክልል ግዛቶች ለመበተን ግዳጅ ለመላክ ዝግጅት ላይ ናቸው ሲሉ ምንጮቻችን ተናግረዋል። በአማራ ክልል የተሰማራውን የብልጽግና ሰራዊት ቀስ በቀስ በሂደት ለማስወጣት የታቀደ መሆኑን በተደጋጋሚ ጊዜ መዘገባችን ይታወሳል። ሆኖም የአማራ ክልል ሚልሻና አድማ ብተና የፋኑን ጥቃት ብቻውን መቋቋም እንደማይችል በመረዳት ብልጽግና የቀደመ አቋሙን ለመከለስ እንደተገደደ ወታደራዊ ምንጮች ይናገራሉ። በዚህም መሰረት በምዕራብ ጎጃም ዞን ብር ሸለቆ የሚሰለጥነውን ጥምር ጦር ለስምሪት አቅጣጫ መውረዱን የሚናገሩት ምንጮቻችን የዚህ እቅድ ማስፈጸሚያ የሆነው የስራ ስምሪት ስብሰባ በባህር ዳር ከተማ በክልሉ ርዕሰ መስተዳድርና ፖሊስ ኮሚሽን ኮሚሽነር አማካኝነት ትእዛዝ መተላለፉን ምንጮቻችን ተናግረዋል። በአማራ ክልል ሚሊሻና ድማብተና ብቻ ሳይሆን በካድሬ መዋቅሩም እምነት ያጣው የእሁዲድ ብልጽግና ኮር አመራር ባዲንን መከለስ ወይም መበተንና በሌላ ልንተካው ይገባል ብሎ የግምገማ ሪፖርት ማቅረቡን በትናንቱ ዜናችን ማቅረባችን ይታወሳል። ፋኖ ተጨማሪ ሰራዊት አሰልጥኖ ለውጊያ አዘጋጀም። የአማራ ፋኖ ከሚያደርገው ብርቱ የህልውና ትግል ጎን ለጎን የሰራዊት ግንባታ ስራውንም በከፍተኛ ቁርጠኝነት እያከናወነ ይገኛል። የአፋድ ጎንደር ጠቅላይ ግዛት አንበሳው ጋይንት ክፍለ ጦር ለአንድ ብርጌድ ብቁ የሆነ ከፍተኛ ቁጥር ያለው ሰራዊት አሰልጥኖ ማስመረቁን አስታውቋል። በሁለት መቶ ስድስተኛ ከፍ ያለው ደሴ ኮር አባል የሆነው አንበሳው ጋይንት ክፍለ ጦር ያሰለጥናቸውን የፋኖ ሰራዊት አስመልክቶ ለጣና ቴሌቪዥን በሰጠው ዛሬ በሻምበል አጥናፉ ብርጌድ አማካኝ ቁርጠኝነት የሰለጠኑት የሰራዊት አባላት የስፔሻል ኮማንዶ ሰራዊት ሰልጣኞች ናቸው ብሏል። የ 26 ተኛ ከፍ ያለው ደሴ የኮሩ ዋና አዛዥ አርበኛ አዲሱ ደባልቄ፣ የኮሩ ምክትል አዛዥ አርበኛ መሰረታው ተፈራ፣ የኮሩ ዘመቻ መምሪያ አርበኛ መላኩ አለልኝ፣ የኮሩ ፖለቲካ መምሪያ ኮማንደር ሀብታሙ ድረስና ሽማግሌዎች እንዲሁም ሌሎች የኮርና ክፍለ ጦር አመራሮች በተገኙበት የተመረቀው የክፍለ ጦሩ ስፔሻል ኮማንዶ ሰራዊት ለአማራ ህዝብ የሉና ትግል የሚሰጠውን ግዳጅ በብቃት ለመወጣት ዝግጁ መሆኑን የክፍለ ጦር ዋና ቃል አቀባይ አርበኛ ሻምበል ተስፋ ለጣና ቴሌቪዥን ተናግሯል። ልዩ የስፔሻል ኮማንዶ ስልጠና አሁን ባለበት የሉና ትግል ራስን በቴክኒካልና ጽንሰ ሐሳብ ስልጠና ማብቃት ጥራት ያለው ሰራዊት መገንባት ለትግሉ አሸናፊነት አይነተኛ ስልት ነው ሲል የአንበሳው ጋይንት ክፍለ ጦር ዋና አዛዥ አርበኛ መላኩ አለልኝ ይህ የሰራዊት ስልጠና በቀጣይም የሚካሄድ ነው ብሏል። የአማራ ፋኖ ትግል ወደ ላቀ ምዕራፍ እየተሸጋገረ መሆኑን የገለጸው አርበኛ ሻምበል ተስፋ በበኩሉ የሰራዊት ተከታታይ ስልጠናና ምርቃት የ አማራ ፋኖ ትግል ቀጣይነትና የዕድሉን አይቀሬነት ከምናረጋግጥባቸው የትግል ምዕራፎቻችን አንዱ ነው ብሏል። የዕለቱን ምርቃት አስመልክቶ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዚያ አንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ የሰጠውን ቃለ ምልልስ ተከታትለን እንመለስ። ዛሬ በአንበሳው ጋይንት ክፍለ ጦር በሻምበል አትናፉ ብሪጌድ ከአራት ሻለቃዎች የተመለመሉ የወጣቱ የፋኖ አባላቶችን በልዩ ኮማንዶ ስልጠና ከአርባ አምስት ቀን በላይ ስልጠና እንዲወስዱ ተደርጓል። በዚህ ስልጠና ደግሞ የቴክኒካልና የአስተሳሰብ ወይም የቲዎሪ ጽንሰ ሀሳቡን ጥሩ በሆነው ሁኔታዎች ልምዱም ችሎታውን ባላቸው አሰልጣኞች እንዲወስዱ ተደርጎ ጥሩ ክትትል የተደረገበት እና የቆየበት ስለሆነ ይህ ደግሞ ለሰራዊቱ በተለይ ከስልጠና በኋላ እጅግ አሁናዊ ያሉትን ሁኔታዎች የኢትዮጵያን በተለይም ደግሞ የአማራ የታወጀበትን የአማራን የዘር ማጥፋት የማስወገድ መንግስት ሪያ ብሎ የያዘውን ለመቋቋም እና እንዲሁም በበላይነት ለማጥቃት ለማሸነፍ የሚያስችል የአካል ብቃትና የአስተሳሰብ ችሎታ እንዲኖራቸው በማድረግ ልዩ የሆነ አቋም ጽናትም፣ ድፍረት ወይም ወኔ እንዲኖራቸውና አማራዊ ጨዋነት በተላበሰ ስነ ምግባር ሰልጥነው እንዲጨርሱ ተደርጓል። ዛሬ የመጀመሪያ ዙር ነው። በዚህ ብርጌድ ለሶስት ዙር እንደሚካሄድ ተለይቶ በመርሃ ግብር የተካተተበትና ቅድመ ዝግጅት እየተደረገበት ያለ ሁኔታ ነው ያለው። ዛሬም ይህንን የምረቃ ዝግጅት አስመልክቶ ከኮርም ከክፍለ ጦርም እና ከሌሎች ከአገር ሽማግሌዎችም በተገኙበት የምረቃ ስነስርዓቱ ተካሂዷል። በዚህ ወቅትም እጅግ ደስ የሚል ትርኢቶችን በማሳየት ያላቸውን የስነ ልቦና ዝግጅት የሚያበረቱ ጠንካራ የሚያደርጉ አንዳንድ ለክብረ በዓሉ መታደሚያ የሚሆኑ ዝግጅቶች ሁሉ እንዲካተቱ ተደርጎ የተዘጋጀ ነው። ዛሬም እጅግ እስካሁን በመጣንባቸው ወቅቱን ያገናዘበ ብቃት ያለው ሰራዊት፣ በአካልም በአይምሮም የነቃና የበቃ ሰራዊት አድርጎ ትግሩን በበላይነት ማሸነፍ የሚቻልበት ሁኔታዎች እንዲፈጠሩ። እንዳሉም ከፍተኛ የሆነ እምነትም ጽናትም እንዳላቸው በአደራ መልክም ሀሳብ ማስተያየትም ተሰጥቶ የለቱ ፕሮግራም ለመቋጨት ተችሏል። በዚህ በአንበሳው ገን ክፍለ ጦር በሻምበል አትናፉ ብርጌድ ከአራት ሻለቃዎች የተውጣጡ ልዩ የሆነ ወታደራዊ ስልጠና እንዲሰጣቸው ተደርጓል። ይህ ደግሞ አሁን ባለንበት ሁኔታ ተከታታይነት ያለው የወታደራዊ ልዩ ብቃት በሚገባቸው ስልጠናዎችን በመስጠት ወቅቱ ጋር ባለው ትግል የበላይነትን የብቃት በመጠቀም ትግሉን ለማሸነፍ የሚያስችሉ የክህሎትም የአስተሳሰብ ስልጠናዎች ጭምር ይሰጣሉ። ያ ማለት በአካልም በስነ ልቦናም ወቅቱን ያለንበትን በውል በመረዳት ለዚህ ትግል አስፈላጊ የሚባለው የስነ ልቦና ትጥቅም በማዘጋጀት በየጊዜው ሌሎችንም ጭምር የታድሶ ስልጠና በመስጠት በዚህ ሽግግር እንዲያልፉ እያደረጉ ትግሉን በበላይነት እና ብቃት ባለው መልኩ ለማሸነፍ እጅግ አስፈላጊ በመሆኑ ይህን የመጀመሪያውን ዙር ስልጠና ሰጥተን ሌሎች ስልጠናዎችም ወደፊት እንደሚሄዱ የቅድመ የግባት ዝግጅት አቅርቦቶች ሁሉ እየተሰሩ ያሉበት ሁኔታ ነው። ይህ ስራ ደግሞ አስገዳጅም በጣም ተገቢም የሆነ ሁኔታ ነው የሚኖረው ምክንያቱም ትግሉን ማሸነፍም መሻገርም የሚቻለው እና በብቃትም የበላይነቱን ማምጣት የሚቻለው ታድሶ የሆነ ስልጠናዎችን በመውሰድ የስነልቦና ዝግጅትን በማድረግ አማራዊ ጨዋነትን በመላበስ የፋኖነት ወይም የአርበኝነትን ምግባር የተላበሱ ፋኖዎችን በዚህ በስልጠና ሂደት እንዲያልፉ እያደረጉ ወደ ትግሉ በማስገባት የትግሉን ሂደት በአጭር ሰዓት ጥራትና ብቃት ባለው መልኩ ለማጠናቀቅ እጅግ አስፈላጊ የሆነ ጉዳይ ስለሆነ በዚህ መንገድ እየሰለጠነ የሚቀጥልበት ሁኔታ እየተመቻቸም እየተፈጠረ ነው ያለው። የብልጽግና አፋኝ ቡድን የውጭ ዜጋ አፈነ። ታዋቂዎቹ ደቡብ አፍሪካዊ ድምፃዊ ጣምራ ዘፋኞች ማፖራ ኤጃዝ አዲስ አበባ ከገቡ በኋላ ቦሌ መድኃኒ ዓለም አካባቢ እገታ ተፈጽሞባቸው ከባድ ድብደባ እንደደረሰባቸው አስታውቀዋል። ከኦክቶበር 23 ጀምሮ እስከ ዛሬ ድረስ አዲስ አበባ እንደነበሩ የገለጹት ጣምራ ዘፋኞቹ እገታ የተፈጸመባቸው በአዲስ አበባ መሃል ቦታ እና ከፍተኛ የጸጥታ ጥበቃ በሚደረግበት ቦሌ መሆኑ ወንጀል ፈጻሚዎቹ እገታውን በማን አለብኝነት የፈጸሙትና መንግስታዊ ከለላ

ታውቋል። ደቡብ አፍሪካውያኑ ጣምራ ዘፋኞች ማፖራ ኤጃዝ እገታና ድብደባ በተፈጸመባቸው አካባቢ ከዓመት በፊትም በተመሳሳይ አንድ የአዲስ አበባ ነዋሪ በቀድሞ የቄሮ አባል መገደሉ አይዘነጋም። ለመድረክ ስራ ወደ አዲስ አበባ እንዳቀኑ የገለጹት ዘፋኞቹ ሆኖም የደረሰባቸውን ድብደባና እገታ ተከትሎ ከአዲስ አበባ መውጣታቸውን ኤምዲኤን ኒውስ የተባለው የአገሪቱ ሚዲያ ዘግቧል። የብልጽግናው አገዛዝ የአገሪቱን ከፍተኛ ሟለንዋይ በማውጣት ከተማዋን አሳምሮ የቱሪስት መዳረሻ አድርጋለው ቢልም እንኳን ለተራው ጎብኚ ይቅርና በከፍተኛ ደረጃ እውቅና ያላቸው ዘፋኞችም ከጥቃት ሊያስጥላቸው አልቻለም። ይህን ወንጀል አስመልክቶ አስተያየታቸውን የሰጡ የጸጥታ ጉዳይ ተንታኝ ከህዝብ በከፍተኛ ሁኔታ የኑሮ ጫና ውስጥ ወድቆ እያለ፣ ስርዓቱ ግን የፈጠረው የማፊያ ስብስብ ከተማዋን ከፍተኛ ወንጀል መዳረሻ አድርጓታል። አንዳንዶቹ አጋችና ወንጀል ፈጻሚዎች በስርዓቱ ቁንጮ ሰዎች ድጋፍ የሚደረግላቸው ናቸው ሲሉ ተናግረዋል። ሌላኛው አስተያየት ሰጪ የማህበራዊ ሳይንስ ሞር በበኩላቸው በደቡብ አፍሪካውያኑ ድምጻው ያለ ላይ የተፈጸመው ጥቃት ደቡብ አፍሪካ በሚኖሩ ወገኖቻችን ላይ ስጋት እንዲያጠላባቸው ያደርገዋል። በዚህ የተነሳም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ጥንቃቄ እንዲያደርጉ ሲሉ ምክር ሀሳባቸውን ሰጥተዋል። የብልጽግናው ሰላምና ደህንነት ተቋም በምክትል ዳይሬክተሩ ኮሎኔል ሲሳይቶ ላይ የሚመራ ስውር አፋኝ ቡድን መሰማራቱ የሚታወቅ ሲሆን ይህ ቡድን ዋና ስራው ግለሰቦችን ማፈን ማገትና ሰውሮ ገንዘብ እየተደራደረ መልቀቅ ነው። ቡድኑ ይህን ወንጀል ሲፈጽም በሌላ በኩል ደግሞ ወንጀሉን የሚጥል ቡድን ይሰማራና መንግስት ለዜጎቹ ደህንነት ዝግጁ የሆነ የጸጥታ መዋቅር ገንብቷል የሚል የፕሮፖጋንዳ ሽፋን ይሰጠዋል። በደቡብ አፍሪካውያኑ ዘፋኞች በተፈጸመው እገታ ዙሪያም በቅርቡ መንግስት ወንጀለኞቹን ከገቡበት ገብቶ በቁጥጥር ስር አውሏቸዋል የሚል ዜና ሊያሰማ እንደሚችል ይጠበቃል። የተወደዳችሁና የተከበራችሁ የጣናት ቴሌቪዥን አድማጭ ተመልካቾቻችን የአመሻሹ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።